ሰላም ሰላም ጓደኞች፣ እንዴት ናችሁ? ደህና ናችሁ? አላችሁ ነው ያለው ማለት ነው ያላችሁበት፣ ሰላማችሁ ይብዛ። ዛሬም ማሳያችሁ መሺ ወይ ልሰራ ነው ማለት ነው። መሺ ወይ እንዴት እንደምሰራ አሳያችኋለሁ። በቅድሚያ ላይክ እና ሰብስክራይብ እያረጋችሁ ቤተሰብ ሆነው ተቀላቀሉ ማለት ነው። ወይ ነሽ ኢትዮ ማለት ነው። እንደምታውቁት ዶሮውን አጥቤ አዘጋጅቻለሁኝ እንደዚህ አድርጌ ማለት ነው። ዶሮውን አጣጥቤ አስተካክዬ ነው የመጣሁት ማለት ነው። ስለዚህ በእጫውና ከል ዶሮ ወይና አጥቤ የጨመርኩት ጨው ብቻ ነው ማለት ነው። ጨው ብቻ ነው ማለት ነው። ዶሮ ላይ እያጠረኩበት ማሽሉ ነው የሚሰራው። እንደገና ደግሞ እዚህ ይሄ እንትን ነው ማለት ነው። ሽንኩርት እና ፍልፍል አስወጥ ነው ማለት ነው ያደረኩት፣ ፍልፍልና ፍልፍል አስወጥ ትንሽ ጨው እና ይሄ ምንድን ነው? ፍልፍል አስወጣና ጨው ማለት ነው። አያችሁት። እዚህ ግን የጨመርኩት ጨው ብቻ ነው የጨመርኩት ይህ ዘይ ዘይቶን ነው። ወረጋ ዝብዳ አለኝ። ወረጋ ዝብዳ ትንሽ ዘይት አድርጌበታለሁ። ምክንያቱም ዘይት ካላደረግንበት እንትን ይላል ማለት ነው። ይሄ ድርቅ እንደ ማለት ከእንትኑ ጋር የመላከክ ባህሪ አለው ማለት ነው። ወረጋ ዝብዳ ነው ማለት ነው። እዚህ ግን እየተጠቀምኩት ትንሽ ዘይት ቀብቼዋለሁ ከታች ማለት ነው ጓደኞቼ። ወረቅ ዝዳ ምንድን ነው ካላችሁ፣ ወረቅ ዝዳ ይሄ ነው ማለት ነው። ያደረኩት ይሄ ነው እና እዚህ ሽንኩርት ምናምን አስተካክያለሁ። አልቆራረኩትም፣ ትልቁ ቃሪያ ማለት ነው የማይቀጥለው እና ነጭ ሽንኩርት እንደተርቅ እንደሚሰራ ማለት ነው። ይህንን ስራ ያደርገዋለሁ ማለት ነው። የማደርገው አይደለም መየቱት እንደዚያ አድርጌ ይሄንን አደርጋለሁ ማለት ነው። ከዛም የማደርገው ዶሮውን ነው ማለት ነው። ዶሮውን በእንትኑ እንደዚያ አድርጌ አደርገዋለሁ መ ገና ከታች እንደዛ አድርጌ ሽንኩርትና ፍልፍል አስወጥ ያልኳችሁ ከታች ነው እንዳልኳችሁ ማለት ነው። እንደገና ደግሞ ይሄንን እንደዛ አድርጌ ነው የምሰራው። ሁላችሁም እስኪ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ሞክሩት። ደግሞ በጣም ቆንጆና አሪፍ ነው ማለት ነው። ምንም አይነት ዘይት አልተጠቀምኩም። ዘይት መሽዊ ላይ ዘይት አይገባም። ራሱ የዶሮ ማለት ነው ዘይት እንዳለ ነው የሚወጣ ማለት ነው። ሩም እንትን ሲል በጣም ዘይት አለው እና ዘይት አልጠቀምም ማለት ነው ጓደኞች። ለመሽሉ ላይ አንጨምርም። ይህንን እንደዚህ አድርጌ እሳቱን ቅንስ አድርጌ ማለት ነው ነው እንትን ምለው እናንተ መስራት ስትፈልጉ ይሆናል አይደል? እሳቱን አብዝተን ስንለው የመለብለብ ባህሪ እንትን ስለሚገባ ዶሮ በደንብ አይበስልን። ስለዚህ ቀደም አድርገን ፍሩን እናስገባና እሳቱን ቀናስተን አድርገን እናደርገዋለን። ከዛ ቆንጆ ይሆንልናል ማለት ነው። ከላይ መጀመሪያ ከታች እንትን ትለኩሳላችሁ። እኔ ከታች ነው መጀመሪያ የምለኩሰው። ከዛ እንደገና ታታች እንትን ሲልልኝ ከላይ እኩል አድርጌ እንትን አደርገዋለሁ ማለት ነው። መጀመሪያ ግን ታች ነው መለኮት ያለብን እንዳልኳችሁ። እሳቱን ቀንሳችሁ ዘይት ምናምን ምን አትጠቀሙ። ይህ ያሳየኋችሁ ነው ማለት ነው። ሁላችሁም ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኑ፣ ተቀላቀሉ። አብረን ወደ ፊት እንጓዝ ማለት ነው። በነገራችን ላይ በጣም አሪፍ ነው፣ ሞክሩት ማለት ነው። ብዙ አይነት የመሺውይ አሰራር አለ፣ ይህም አንደኛው ነው። ሌላም ደግሞ አለ። እሱም ደግሞ በሌላ ጊዜ አሳያችኋለሁ ማለት ነው። አዳዲሶች ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ፣ ነባሮቹ ደግሞ ከጎን የሆኑ ማለት ነው። እንደምታዩት ፍሮኔን ልለኩስ ነው፣ በማይክሮዌቭ ነው። ይሄም አንድኛው ፍሮ ማለት ነው። እዛኛው አይደለም ለምሰራው። በነገራችን ላይ በጣም አሪፍ እንትን ነው ይሄ ማለት ነው። በጣም ከምላችሁ በላይ ቆንጆ ነው። ይሄን ማፈረም ሳይሆን ሌላኛ እንደ ማይክሮዌቭ ማለት ነው አሁን እንደልኳችሁ ይሄ ነው ሁለት መቶ ላይ አደርጋለሁ 100 አለ መቶ ሀምሳ ዲግሪ አለ ሁለት መቶ ላይ ያደርገዋለሁ ማለት ነው ሁለት መቶ ሀምሳ በጣም ይበዛብናል ማለት ነው ግን ሁለት መቶ ላይ አድርጎት ሁለት መቶ ነው ያደረኩት እዚህ ሰዓት እንሰጠዋለን አንድ ሰዓት እንሰጠዋለን ማለት ነው ይሄ ዶሮ መካከለኛ ሁሉም ሲሆንላችሁ ከላች ከላይ እና ከታች ነው የምትለኩሱት ማለት ነው እኔ አሁን ከላይም አይደለም ከታች ነው የማደርገው ማለት ነው ከታች ብቻ ነው ከፈለጋችሁ ከታች ማድረግ ከፈለጋችሁ ግን ከታች ነው መጀመሪያ ማለት ነው ይላችሁ ለኩሻለው አሁን ይሳለሁ እንዳሳየኋችሁ እንደዚህ አድርጌ ፍሮን አስገባ ለሙኔ አርታልት ማለት ነው። እና ላይክና ሰብስክራብ ያደርጋችሁ ቤተሰብ ሆኖ ሰዓቱን ቀንሳችሁ እንደነበረ ነው። ዶሮውም አያርባችሁ ማለት ነው። ሽንኩርቱ እራሱ ሁሉም ነገር እንደነበረ እንትን ይላል ማለት ነው። በቆንጆ ቡኒ ከረን ቡኒ ከረን እስከሚሆን ድረስ ቀስ ብሎ ይበስላል ይመስላል አመሰግናለሁ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ ማለት ነው።